አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ ውድ ሀገሬ ልጆች በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ታሪኬን ይዤ መጥቻለሁ። ታሪካችን እንሻላ ይቀጥላል። ከእናንተ የሚጠበቀው አዲስ ለሆናቸው ሰብስክራይብ በማድረግ ነባርተኞቹ ደግሞ ላይክ፣ ሸር፣ ኮሜንት በማድረግ አበረታቱኝ። የአህባቢ ለምታበረታቱ በሙሉ ጀዛኩም ላሁ ኸይረን። እንሻ አላህ ዛሬም የሙሳ ታሪክን ከጀመርኩበት ነው ምቀጥለው እንሻ አላህ ክፍል ሰባትን ይዤ መጥቻለሁ ማለት ነው። ኢንሻአላህ ሙሳም የሰማያትና የምድር በመካከላቸውም ያለው ሁሉ ጌታ ነው፣ የምታረጋግጡ ብትሆኑ ነገሩ ይህ ነው አለው። ይሄን ብዬ ነው ያቆምኩት። ፈርዖንም ትንሽ ሳቀና ወደ ዙሪያው ያሉትን ሰዎች እየተመለከተ የሚለውን አትሰሙትም እንዴ አላቸው። ሙሳም የምስራቅና የምዕራብ በመካከላቸውም ያለው ነገር ሁሉ ጌታ ነው ታውቁ እንደሆናችሁ እመኑበት፣ አላቸው። ፍርሃውንም ከእኔ ሌላ አምላክ ብትይዝ በእውነቱ ከእስረኞቹ አደርግሃለሁ አለው። ሙሳም እኔ ከአላህ ዘንድ የተላኩ ስለመሆኔ ማስረጃ ባመጣለህስ አለው። ፍርሃውንም እስቲ ማስረጃ አምጣ እውነተኛ ከሆንክ አለው። ሙሳም ይህን ሲሰማ ብትሯን ጣላት። ወዳ ወደ እባብነት ተቀየረች። ጣቱንም በብብቱ አስገብቶ የምታንጸባርቁና አወጣት። ፊርዓውን እችን ሲያይ፣ አሐ ይህም ግልጽ ድግምት ነው፣ እንዳውም እንዳንተ ያሉ ድግምተኞች በግዛቴ ብዙ ስላሉ ቀጠሮ እና ያዝና፣ እንገናኝ ማን እንደሚያሸንፍ እናያለን አለው። ሙሳም በዚህ ተስማምቶ ትልቅ ህዝባዊ ባህል በሚከበርበት ቀን ቀጠሮ ተያይዘው ያን ቀን በሰላም ተለያዩ። ቀን ቀንን፣ ወራት ወራትን እየተተካካ ሙሳና ፊርዓውን የያዙት ቀጠሮ በወቅቱን ጠብቆ መጣ። ህዝቡም የዛሬዋን የቁርጥ ቀን ፍጻሜ ሊመለከት ለቁጥር አደጋዎች አዳጋች ሆኖ በሰልፍ ተሰብስቧል። ድግምተኞቹም እድሜ ልካቸውን ሲጠበጥቡት የከረሙትን አስደናቂ ድግምት ይዘው ከሙሳ ሊፋለሙ ሰልፍ ይዘው ቁጭ ብለዋል። የድግምተኞቹ ብዛት ሰላሳ ሺህ ነበር። የድግምተኞቹ ቁጥር ሰላሳ ሺህ ከሆነ የተመልካች ቁጥር ስንት ሊሆን ነው? ብቻ ትዕይንቱን በጭንቅላታችሁ ሳሉት። ተመልካቾቹም ድግምተኛውን ንጉሱም ሙሳም ሁሉም ቦታውን ከያዘ በኋላ ድግምተኞቹ ቀስ ብለው ፊርዓውን ግን እኛ ካሸነፈን ምንድነው ሽልማታችን? አሉት። ፊርዓውንም እኔ ዘንድ የቅርብ ባለሟል ትሆናላችሁ አላቸው። አሁን ጨዋታው ሊጀመር ነው። ፊርዓውን ዙፋኑ ላይ ተቀምጧል። ሙሳና ወንድሙ ከአንድ ጎን ሲሆኑ፣ ድግምተኞቹም ከአንድ ጎን ቆመዋል። ህዝቡ የትንቅንቁን ፍጻሜ ለማየት እጅጉን ወቅቷል። ሙሳም ጨዋታው ከመጀመሩ በፊት አንድ አፍታ ወደ ድግምተኞቹ በመዞር ወየውላችሁ፣ በአላህ ላይ ውሸትን አትቅጠፉ፣ በቅጣት ያጠፋችኋልና፣ የቀጠፈም ሰው በእርግጥ አፈረ አላቸው። ድግምተኞቹም በጣም ተደናግጠው እርስ በርስ ይህማ የድንገተኛ ንግግር አይደለም መባባል ጀመሩ። ከዚያም ፊራውን ውድድሩ እንዲጀመር ትዕዛዝ አስተላለፈ። ድግምተኞቹም ወደ ሙሳ በመዞር አንተ ትጀምራለህ ወይስ እኛ እንጀምር? አሉት። ሙሳም እናንተ ጀምሩ አላቸው። እሺ ብለው ሰላሳ ሺህ ድግምተኞች በእጃቸው የያዙትን ገመዶች ወደፊት መወርወር ጀመሩ። የወረወሩት ገመድ ተከማምሮ ተከማምሮ ትልቅ ዳገት ካከለ በኋላ ድግምተኞቹ የተመልካቾችን ዓይን የሚያየውን ገመድ እባብ እንዲያስመስልላቸው አድርገው ደገሙባቸው። ሰው ሲያይ ተራራ የሚያክል የእባቦች ክምር ላይ እርስ በርስ እባቦች ይተራመሳሉ። ህዝብ በፍርሃት ተውጧል። ትዕይነቱ በጣም ያስደነግጣል። ዓለማችን አስተናግዳ የማታቀው የድግምት ዓይነት ተከስቷል። ሙሳ ይህን ሲያይ እንዳይሸነፍ እና ህዝብ ከእምነት እንዳይርቅ ፈራ። አላህም የሙሳን ሁኔታ እንዳይፈራ ካረጋጋው በኋላ አምተን በእጅህ ያስካትን ብትርህን ጣላት አለው። ሙሳም ብትሯን ሲጥላት ብትሯ ወዲያ ወደ ትልቅ ዘንዶነት በመቀየር ድግምተኞቹ እባብ አድርገው የጣሉትን ሁሉ አንድ በአንድ በቅጽበት በልቶ ጨረሳቸው። የሙሳ ዘንዶ የድግምተኞችን እባቦች ውጡ እንዳጠናቀው እንዳጠናቀቀ በኋላ ሙሳ ሄዱ ሲይዘው ተራራ የሚያህል የድግምት እባቦችን የዋጠው ዘንዶ ወዲያው ተመልሶ ወደ ብትርነት ተቀየረ። ህዝቡ ሁሉ የሚያየውን ማመን ተስኖት አይኑን አፍጥጦ ይመለከታል። የድግምተኞቹ አለቃ አይነስውር ነበርና ድግምቱን ጣለ። ጣለ እንጂ ምን እንደተከሰተ ለማየት አልታደለም ነበር። ድግምተኞቹም ለአለቃቸው የጣልናቸውን ድግምቶች በሙሉ የሙሳ ብትር ወደ ዘንዶ ተቀይሮ ዋጣቸው አሉት። አለቃቸውም ምንም ትረፍራፊም አላስቀረም አላቸው። ድግምተኞቹም አዎን፣ ከዚያ በኋላ እንዳውም ተመልሶ ወደ ብትርነት ተቀየረ አሉት። ይህን ጊዜ ማየት የተሳነው የድግምተኞች አለቃ ይህ ሙሳ የሚያደርገውማ ድግምት አይደለ፣ የፈጣሪ ተአምር ነው ብሎ በፊቱ በመደፋት ሱጁድ አደረገ። አለቃቸውም ሱጁድ ሲያደርግ የተቀሩትም ድግምተኞችም የዓለማት ጌታ ለሆነው አላህ ክብር እጅ ነስተው ግንባሮቻቸውን ከመሬት አላትመው ሱጁድ ወረዱ። ከዚያም የዓለማት ጌታ በሆነው እና የሙሳም የሃሩንም ጌታ በሆነው አላህ አምነናል አሉ። ፊርዓውን ይሄንን ሲሰማ በህዝቡ ፊት ከፍተኛ አፍረት ተሰምቶት ለእናንተ ሳልፈቅድላችሁ በፊት በእርሱ በሙሳ አመናችሁ። እርሱ በእርግጥ ያ ድግምትን ያስተማራችሁ አለቃችሁ ነው። እናንተን ደግሞ እጆቻችሁንና እግሮቻችሁን በማናጋት ግራና ቀኝን በማፈራረቅ እቆራረጣችኋለሁ፣ በዘንባባም ግንዶች ላይ እሰቅላችኋለሁ። ማንኛችንም ቅጣቱ በጣም ብርቶ የሚቆይም መሆኑን ታውቃላችሁ ብሎ እዛተባቸው! ዛቻውንም እግሮቻቸውንና እጆቻቸውን በመቆራረጠውን ያደርግ ጀመር። እነሱም እግሮቻቸውንና እጆቻቸውን ሲቆራረጣቸው ጌታችን ሆይ በእኛ ላይ ትዕግስትን አፍስስ፣ ሙስሊሞች ሆነን ግድ የለንም እያሉ ድዋ ያደርጉ ነበር። ሰላሳ ሺ ድግምተኞች ጠዋት ከቤታቸው ሲወጡ ካፊሮች ነበሩ፣ ማታ ላይ ደግሞ ሻሂድ ሆኑ። ሱብሓነከ ያረብ። ያኔ ሙሳ ሰው ገድሎ እንዳይበቀሉት ሰግቶ ከግብጽ እንደወጣ የመከረው ሰውዬ የፊርአውን ሽንፈት ግልጽ ማውጣቱን ሲመለከት በህዝቡ ፊት ለሙሳ ማመኑን አወጀ። ከዚያም ከድግምተኞቹ ጋር አንድ ቀን አንድ ላይ ተሰቀለ። ያን ቀን በሙሳ አሸናፊነት ውድድሩ ተጠናቀቀ። ያን ቀን ሀቅ ወደ ላይ ከፍ ከፍ ብላ፣ ውሸትም አንገቷን ደፋች። በማግስቱም ትናንትና የተሰቀለ የሙሳ የመካሪው ሚስት የሆነችው ሴት የፊርአውንን ልጅ ተቀጥራ በማበጠር ላይ ሳለች ማበጠሪያው ከእጇ ወደቀባት። ቢስሚላህ በአላህ ስም አለች። የፊርአውንም ልጅ አባቴን ለማለት ፈለገች ነው አለች። አበጣሪዋም ይህ አላህ ማለት የኔም ያንቺም የአባትሽም ጌታ ነው አለቻት። ልጅቷ ወዲያው ብድግ በማለት ሄዳ ለአባቷ ፍራዖን የሆነውን ሁሉ ነገረችው። ፍራዖንም አበጣሪዋን ከነ ህጻን ልጇ በማስጠራት ጌታሽ ማን ነው አላት። አበጣሪዋም የኔም ያንተም ጌታ አላህ ነው አለችው። ፍራዖን ይህን ሲሰማ ነሐስ ቀልጦ በትልቅ በርሜል ነገር ውስጥ እንድሞላ ካደረገ በኋላ የተቀሩ ልጆቿንም ሰብስቦ አንደኛውን በቀለጠው ነሐስ ውስጥ ሲያስገባው ልጇ አይኗ እያየ ስጋው ከአጥንቱ ተለያየ። ፊርአውንም ዞር አለና አሁን እስቲ ጌታሽ ማን ነው? አላት። እሷም ከአቋሟ ምንም ሳትዛነፍ የኔም ያንተም ጌታ አላህ ነው አለችው። አሁንም አንድ ልጇን አምጥቶ በነሐስ ቅላጭ ውስጥ አስገብቶ ከገደለ በኋላ ሐሳቧን ሲጠይቃት ከአቋሟ ፍንክች አላለች። እንዲህ እንዲህ እያለ ልጆቿን በሙሉ በቀለጠ ነሐስ ውስጥ ዘፍቆ ፊታቸው ፈጃቸውና በጀርባዋ የተሸከመችው ህፃን ብቻ ቀረ። አሁንም ወታደሮቹ በቀለጠው ነሐስ ውስጥ ሊወረውሩት ሲሉ ሆዷል ቻለምና ልታፈገፍግ ሆነች። ገና ጡት የሚጠባውን ህፃን እናቴ እውነት ላይነሽና ባለሽበት ጽኚ አላት። እሷም ተቅፎ ያለውን ህፃን ለአላህ ስትል ለወታደሮቹ አሰለፋ ሰጠቻቸውና ከወንድሞቹ ቀላቀሉት አሁን የእሷ ተራ ነው ፊርአውንም ከመሞትሽ በፊት ምን ትፈልጊያለሽ አላት እሷም ፍቃደኛ ፍቃደኞች ከሆናችሁ የኔንና የልጄን አጥንቶች ሰብስባችሁ በአንድ ጉድጓድ ቅበሩን አለች ኑዛዜዋንም ፈጸሙላት ይህ ሁሉ ሲሆን በቅርበት ተከታተል የነበረችው የፊርአውን ሚስት አስያ የአበጣሪዋ ሩህ ሲወጣ መላእክት ሩሃን አጅበው ወደ ሰማይ ሲወጡ አላህ ግርዶሹን ከፍሎላት ተመለከተች በነገራችን ላይ የፊርአውን ሚስቱ ሙስሊም ነች ግን ማንም አያውቅባትም ወደ ፊርአውንም ዘወር ብላ ተጠንቀቅ አላህን እንዴት እንዲህ ትዳፈራለህ አለችው ፊርዓውንም ይህችን አበጣሪ የለከፋት ልክፍት ብቻ ለክፎሽ እንዳይሆን ሲላት ባለቤቱ እኔ ምንም አልተለከፍኩም ነገር ግን የኔም ያንተም የአለማትም ሁሉ ጌታ በሆነው በሐያሉ አላህ አምኛለሁ አለችው ፊርዓውን ቁጣውን መቆጣጠር እያቃተው የሚስቱን እናት በማስጠራት ልጅሽ በአበጣሪው አይነት ልክፍት ተለክፋለች። ይህ በምትለው የሙሳ ጌታ የምትክድ እንደሆነ ሞትን አቅምሳታለሁ አለ ኋላት። እናትም ልጇን በህይወት እንድትቆይላት ፊርዓውን የሚላትን ነገር እንድትታዘዝ ለመነቻት። የፊርዓውንም ሚስትም አላህን ክጄ ካጂ የምትይውን እንኳን መቼም አላደርገውም ብላ መለሰችላት። ፊርዓውንም በገዛ ሚስቱ ላይ የቅጣት አሩጫ ሚሆን ሊወርድባት አራት ችካሎችን መሬት ላይ አስቸክሎ እሷን በአራት ማዕዘን በመወጣጠር አሰቃይቶ ገደላት። ያኔ ነፍሷ ልትወጣ ስትል ጌታዬ ሆይ አንተ ዘንድ በገነት ውስጥ ለእኔ ቤት ገንባልኝ፣ ከፊርዓውንና ከሰራውም አድነኝ፣ ከበደለኞቹ ህዝቦችም አድነኝ ብላ ድዋ አደረገች። አላህም በዚያን ቅጽበት ለሷ በጀነት ያዘጋጀላትን እንድትመለከት ሲያደርጋት ፈገግ አለች። ፊርዓውንም ይህን እብደት ተመልከቱ እየተቀጣች ትስቃለች ብሎ ሳይጨርስም አስያ ነፍሷ ወጣች። ፊርዓውን የህዝቡን ሁኔታ ሲመለከቱ ሁሉም የሙሳ ነገር እንዳስደነገጠውና ህዝቡ ሁሉ ወደ ሙሳ እምነት እንዳይገባ ስጋት አደረበት። ፊርዓውንም የግንባታ ሚኒስቴር ለሆነው ሀማም ሀማም ሆይ፣ ትልቅ ግንባታ ወደ ሰማይ ገንባልኝ፣ እስቲ የሙሳን ጌታ አየዋለሁ አለ። ሰባት ዓመታትን ያስቆጠረ በጣም ረጅም ህንጻ መገንባት ጀመረ። ሙሳ ይህን ሲመለከት በውስጡ ስጋት አደረበት። ይህን ጊዜ አላህ ሙሳ ሆይ፣ ዝም በለው፣ እሱ በሰባት ዓመት የገነባውን በቅጽበት እደረምሰዋለሁ አለው። ግንባታውም ተገንብቶ ከተጠናቀቀ በኋላ አላህ ጅብሪልን አዘዘው እና ጅብሪል ግንባታውን በቅጽበት ብትንትኑን አወጣው። ፊርዓውንም እጅጉን በመናደድ በኒ እስራኤሎችን ግብፃውያን እንዲያሰቃያዋቸው ትእዛዝ ሰጠ። ግብፃውያንም ወሰን ያለፈ ስቃይና አገል ስቃይና እንግልትነትን በበኒ እስራኤሎች ላይ ያደረሱባቸው ጀመር። በኒ እስራኤሎችም በሚደርስባቸው ስቃይና እንግልትነት መቋቋም ሲያቀታቸው ሙሳ ዘንድ እንዲላቸው ስሞታ አቀረቡ። ሙሳም እስራኤላውያንን እንዲታገሱና ወደፊትም ድሉ የነሱ መሆኑን አበሰራቸው። ሙሳ ምንም እንኳን ዘወትር ፍርአውንና ሕዝቦችን ወደ አላህ ፈጣሪ ከጥመታቸው ለአፍታ አልተዋደቁም ነበር። አላህም ይህን ሲመለከት ተከታታይ ዶፋ ዝናብ በመልቀቅ አዝእርቶቻቸውንና ፍሬዎቻቸውን እንዳልነበር አድርጎ በጎርፍ አጥለቀለቀባቸው። ግብፃውያንም ሙሳጋ በመሄድ እባክህ ጌታህን ለምን ለምንና ይሄን መቅሰፍት አስወግድልን፣ ይሄን ይቅር ብሎን ካስወገደልን እኛም እናምናለን እስራኤል እስራኤላውያንንም እንለቅልሃለን አሉ። ሙሳም አላህን በመማፀን ዝናቡ እንዲቆም አደረገላቸው። በጎርፍ የተጥለቀለቁትንም ፍራፍሬዎችም እና አዝእርቶች ደግሞ አቆጠቆጡ! ከዚያም ግብፃውያን ዳግም ወደ ክህደታቸው ተመለሱ። አላህም ያን ጊዜ የአንበጣ መንጋ ለቀቀባቸውና አዝእርቶቻቸውን ፈጀባቸው። ግብፃዊያን አሁንም ወደ ሙሳ በመሄድ የተለመደውን ቃል በመግባት ልመናቸውን ቀጠሉ። ሙሳም እሺ ካመናችሁ ጌታዬን እለምንላችኋለሁ በማለት አላህን ተማጽኖ ያመጣውንም በላ አላህ አነሳላቸው። መቅሰፍቱ ሲወገድላቸው አሁንም ወደ ቀድሞ ክህደታቸው ተመለሱ። አላህም ምንም አይሳነውምና የነቀዝ መንጋ ለቀቀባቸው፣ ያስቀመጡትን እህል እንዳለ ፈጀባቸው የሚበሉትን እስኪያጡ ድረስ። አሁንም ሙሳ ዘንድ በመምጣት ከጌታህ አስታርቀን እያሉ ስሞታ ማሰማት ጀመሩ ሙሳም ዱአ አድርጎላቸው ነቀዙ ከግብጽ ምድር ጠፋላቸው። ነቀዙ ሲጠፋ እነሱም ዳግም ወደ ክህደታቸው ተመለሱ። አላህም የእንቁራሪት መንጋ ለቀቀባቸው። ድስቶቻቸውን፣ ምግቦቻቸውን እና ቤቶቻቸውን እንቁራሪቶች ለጉድ ወረራቸው። ይህም መቋቋም ሲያቀታቸው ወደ ሙሳ በመሄድ ከአሁን በኋላ አይለመደንም በማለት የተለመደውን ቃል ገቡለት። ሙሳም ጌታውን ለምኖ መቅሰፍቱን አስወገደላቸው። ነገር ግን ልክ መቅሰፍቱ እንደተወገደላቸው ነበረ ግብፃውያን ወደ አመፃቸው ዳግም የተመለሱት። ያን ጊዜ አላህም የግብፃውያንን ውሃ በደም በከለው። እስራኤላውያን እና ግብፃውያን ከአንድ ምንጭ እየተጠቀሙ እስራኤላውያንን ንጹህ ውሃ ሲጠጡ ግብፃውያን ግን ውሃቸው ወደ ደምነት እየተቀየረ የሚጠጡትን አጡ። እነዚያ ካህዲያን አሁንም መሸሻ የላቸውም እና ዳግም ወደ ሙሳ በመሄድ ልመናቸውን አጠናክረው ቀጠሉ። ሙሳም ዱዓ አደረጉ። ውሃቸው ሲጠራላቸው ዳግም ወደ ክህደታቸው ተመለሱ። እንሻ አላህ የሙሳ ታሪክ አሁንም ይቀጥላል ማለት ነው የኔ ውዶች። ለዛሬ ዝ ድረስ ይበቃኛል፣ ማለት ነው። ለምትከታተሉ ለምትታበረታቱኝ ካልብ ነው ማመሰግነ። ውድ ሀገር የልጆች በያላችሁ በሰላማችሁ ህብዝ ተተርፍ ይበልልኝ። አለማችንን ሰላም ያርግልን። ኢንሻአላ ሀገራችን ሰላም ሆና ሰላም፣ ፍቅር አንድነትን ይመልስልን ይያርግልኝ። ለዛሬ ብዙ ተናበታችኋለሁ ማለት ነው። ቀጣይ እስከምንገናኝ መልካም ሁሉ መኝላችኋለሁ። መልካም ቀን ከነምሽቱ